ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ የምናየው ደግሞ ኤግዚት ኤግዛም እንዴት ውጤት ማየት ቼክ ማድረግ እንችላለን እንደምንችል ተስፋ ጠብቁን። ግን አዲስ ሰዎች ሰብስክራይብ ማድረግ እንዳትረሱ። እዚህ ጋር ጎግል ኩረም ወይ እንገባለን ሪዛልት ዶት ሪዛልት ሪዳይሬክት አድርጎ ወደ ጉግል ክሮም አድርጎ ይወስደናል። ራሱ የዛን ክሊን የትምህርት ሚኒስቴር ሊንኩ ክሊክ ስናደርጋት እንዲህ አድርጎ ይመጣልን። እንዲህ አድርጎ ሲመጣልን ምን አይነት ውጤት ነው ማየት የምትፈልጉት? ኤግዛሚኔሽን ሪሚዲያል ይላል ቲዲቢ ይላል ቲቪቲ የእንግዳ ተላልጅ ዜጋ እና እኛ የምንፈልገው ደግሞ ኤግዚት ኤግዛም ስለሆነ የእናንተ ውጤት ምንለው፣ እዚህ ጋር አንድ ጊዜ ክሊክ ቪው ሪዛልት ትላለች፣ ክሊክ ማድረግ እዚህ ጋር ኢንተር ዩዘር ኔም ትላለች። እዚህ ጋር ኢንተር ዩዘር ኔም እናገባለን ማለት ነው። እዚህ ጋር ኢንተር ዩዘር ኔም ስናገ አክሴፕት ሪዛልት ምትላለች፣ እዚህ ጋር አንድ ጊዜ ክሊክ እናርጋታለ። እየው መጣለን። እዚህ ኤግዛም ዩዘር ኔም አለ፣ እዚህ ጋር ፉል ኔም አለ፣ እዚህ ጋር ጀንደር አለ ኢንስቲቲዩሽን አለ እዚህ ኮሌጅ የተማሩበት፣ አካውንቲንግ ኤንድ ፋይናንስ ኤግዛሚኔሽን፣ እዚህ ጋር እዚህ ጋር ካለፋቸው ሴት ፓስት ይላል። እዚህ ጋር ሰውዬ እንዳለፈ ነው ፓስት ይላል። ሰባ ስምንት ነው ያመጣ። እንደዚህ ያደርጋቸው ውጤታቸው ማየት ትችላላችሁ ማለት ነው። ግን ለዚህ ቻናል እዚህ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እናንተም እንደዚህ መልካም እድል እንድታገኙ እንድታልፉ እመኛለሁ። በሌላ ቪዲዮ ስምንጋኝ ድረስ በተስፋ ጠብቁን።